ባለቤቴም በእንቢተዋ ጸናች። እነርሱም በዚህ ፎቶ እንደማያስተናግዷት ገለጹላት። ፎቶውን ሊያጸድቅላት ብለን ዋናው ኃላፊ ዘንድ ሄድን። ብዙ ጣረች፣ አስረዳችም፣ ተከራከረችም፣ ሞገተቻቸውን። እርሷም በንዴት የሚፈለገው ፊት ነው፣ ምንድነው ልዩነቱ? ስትፈልጉ ፎቶዎቹን አነጻጽሯቸው አለቻቸው። ኃላፊውም አሰራራቸው ይህንን የማይፈቅድ መሆኑን አስረዳቻት። ኃላፊዋም አሰራራቸው ይህን የማይፈቅድ መሆኑን አስረዳቻት። በመሆኑም እንደማትቀበላት ገለጸች። ባለቤቴም ከዚህ ፎቶ ውጭ ሌላ በፍጹም አላመጣም፣ ባይሆን ማድረግ ያለብኝን ሌላ መፍትሄ ካለ ንገሪኝ አለቻት። በመጨረሻም ኃላፊዋ ይህን ጉዳይሽን ሊፈታ የሚችለው ሞስኮ የሚገኘው ዋናው ቢሮ ብቻ ነው አለቻት። የፓስፖርቱን ጣቢያውንም ትተን ወጣን። ወደ እኔ በመዞር ካሊድ ወደ መስኮን ሂድ አለችኝ። ተበሳጨው እነርሱ የሚሉትን ፎቶ ስጫቸው በቃ አልኳት። አላህ ሱብሐነ ወተዓላ ነፍስን ከችሎታዋ በላይ አስገድዳትም። የቻላችሁትን ያህል አላህን ፍሩ ነው የተባለው። የግዴታ ስለሆነብሽ ነው የተጠየቅሽውን እያደረግሽ ያለሽው ፓስፖርትሽን ሊያዩ የሚችሉት ደግሞ የተወሰኑ አካላት ብቻ ናቸው አላት። ይህም ግድ ስለሆነ ነው። ከዚያ ጊዜው እስኪያልቅ ድረስ ቤትሽ ነው የምታስቀምጪው። ስለዚህ እባክሽ ራስሽን አታስጨንቂ። ሞስኮ ድረስ ለምን እንሄዳለን አልኳት? አይሆንም ማለችኝ። ተገላልጬማ ፈጽሞ ፎቶ ተነስቼ አልሰጣቸውም። የአላህ ስብሓን ወተዓላ እንዲን ካወቅኩ በኋላማ ይህ ሊሆን አይቻልም በማለት ተከራከረችኝ። ኻሊድ ይቀጥላል። ካልሄድን በሚለዋ አቋሟ በመጽናቷ ወደ ሞስኮ መሄዳችን ግድ ሆነ። ማረፊያ ክፍል ተከራየንና በንጋታውም ወደ ፓስፖርት ጣቢያው ሄድን። የተለያዩ ኃላፊዎች ዘንድም ገባን። በመጨረሻም ዋናው ኃላፊ ዘንድ ቀረብን። እሱም ሲበዛ መጥፎ ሰው ነበር። ፓስፖርቱን እያየ ፎቶውን ማገላበጥ ጀመረ። ከዚያም ወደ ባለቤቴ ቀና በማለት የዚህ ፓስፖርት ፎቶ የእሷ ስለመሆኑ በምን ማወቅ እችላለሁ? አለ። ለማመሳከር ፈልጎ ፊቷን ገልጣ እንድታሳየው ያሰበ ይመስላል። ላንተ ፊቴን አልገልጥም በማለት ሴት ሰራተኞች ካሉ ሊያዩኝ ይችላሉ አለችው ባለቤቴ። በዚህ ጊዜ ሰውየው ክፉኛ ተቆጣ። የድሮውን ፓስፖርት ፎቶዎቹንና ሌሎች ሰነዶችን ጨምሮ ወደ ራሱ የማስቀመጫ ቦታ ወረወራቸው ትክክለኛውን የፓስፖርት ፎቶ ይዘሽ ካልመጣሽ በስተቀር ከአሁን በኋላ የበፊቱም ሆነ አዲስ ፓስፖርትም አይኖርሽም አላት ባለቤቴም ከሱ ጋር በማውራት ልታሳምነው ጣረች በሩሲያኛ ቋንቋ ነበር የሚያወሩት የሚያወሩት አይገባኝም ባለቤቴም ተናዳለች ምን ማድረግ እንዳለብኝ ግራ ገብቶኛል ኃላፊው ከያዘው አቋሙ የሚመለስም አይመስልም በፍጹም አይሆንም አለ እሷም ተስፋ ሳትቆርጥ ተከራከረች። ጠብም ያለላት ነገር የለም። ለጥቂት ጊዜም ዝም ብላ ቆመች። ወደ እሷ ጠጋ አልኩኝ። አላህ ነፍስን ከምትችለው በላይ አያስገድዳትም። ችግር ላይ መሆናችንን ልብ በይ አልኳት። በዚህም መልኩ የምንንገላታው እስከ መቼ ነው አልኳት። አላህ እሱን ለሚፈሩ ሰው መውጫ ያበጅለታል፣ ባላሰበው በኩል ሲሳዩንም ይለግሰዋል አለች። እዚያ ሆነን ከኔ ጋር ብዙ ተከራከረን። የጣቢያው ኃላፊ በሁኔታችን ተቆጣና እንድንወጣለት አስገደደን። ወጣን። ደክሞናል። በአንድ በኩል ደግሞ ስታሳዝነኝ፣ በሌላ በኩል ደግሞ አናደኛለች። ተቀመጥን። በሰፊው እንድናወራ በማሰብ ወደ ተከራየነው ክፍላችን አመራን። እኔ ላሳምናት እጥራለሁ፣ እሷም ልታሳምነኝ ትሞክራለች። እለቱ መሸ። ኢሻ ሰገደን። በዚህ ጉዳይ ላይ በሀሳብ ተወጥር ያለው ርቦን ስለነበረ ያገኘ ነውን በላን። ለመተኛት ብዬ ራሴን ከትራስ ጋር አገናኘው ለመተኛት ማሰቤን ስታይ ፊቷ ላይ ቁጣ ነበርኩኝ ወደ እኔ ዞረችና ካሊድ ትተኛለህ አለችኝ አሁን ደክሞና አልኳ አልኳት ሱብሓንላህ የምትገርም እኮ ነህ አለችኝ በዚህ አስቸጋሪ ሁኔታ ውስጥ እያለን መተኛትን ታስባለህ? በዚህ ሁኔታ ውስጥ እኮ መተኛት ሳይሆን ወደ አላህ ስብሓነሁ ወተዓላ መጠጋት፣ ወደ እሱ ፊታችንን ማዞር ነው ያለብን። በል ተነስና አላህን እንለምን፣ እሱ ነው የሚሻለን አለችኝ። ተነሳሁና የቻልኩትን ያክል ሰገድኩኝ። ተመልሼ የተኛው፣ እሷ ግን በሰላቷ ቀጠለች። በነቃሁ ቁጥር ሩኩ ላይ ሱጁድ ወርዳም ቆማም ዱዓ ስታደርግ ስታለቅስና ስትማጸን አያታለው። ፈጀር እስኪወጣ ድረስ በዚህ ሁኔታ ቆየች። ከዚያም ቀሰቀሰችኝ። በል ተነስ ሱቢህ ደርሷል፣ አብረን እንስገድ አለችኝ። ተነሳሁና ውዱ አደረኩ፣ ሰገድን። ጥቂትም ተኛች። ፀሐይ ስትወጣ በል ወደ ፓስፖርት ጣቢያው እንሂድ አለችኝ። እንዴት ወዴት? ምን ልናደርግ በምን መረጃ የታለ ፎቶ አልኳት። ሄደን እንሞክር አለችኝ። እንሞክር ከአላህ እዝነት ተስፋ ለምን እንቆርጣለን? ሄድን። ወላሂ ጣቢያው ግቢ እንደገባንና በለበሰችው ኒቃብ እሷ መሆኗን እንዳወቁ አንደኛው ሰራተኛ ወደ እሷ በመምጣት አንቺ ገሌነሽ አይደል አላት። አዎን አለችው። በይ ፓስፖርትሽን ውሰጂ ተሰርቶልሻል አላት። ስታየው ከነሂጃባ በሰጠችው ፎቶ ተሰርቶላታል። ደስ አላት። አላህን የሚፈራ ሰው እሱ መውጫ ያበጅለታል አላልኩሁም ወይ? አለችኝ። ለመውጣት ስንደረደር አንደኛው ሰራተኛ ወደ መጣችሁበት ከተማ በመሄድ ማህተምን ማስመታት ይኖርባችኋል በማለት አሳሰበን። ወደ ትውልድ ከተማዋ ተመለሰን። እኔም በውስጤ ቤተሰቧን ለመጠየቅ ይህ የመጨረሻ እድሏ ነው አልኩኝ። ከትንሿ ከተማም ደረስን። ማረፊያ ቤት ተከራየንና አረፍን። ለፓስፖርቷን ማህተም አስመታን። ከዚያም ቤተሰቦቿን ለመጠየቅ ብለን ተንቀሳቀስን። ደረስን። በሩን ማንኳኳንም። ቤታቸው ያረጀና እዚህ ግባ የማይባል ነው። ድህነት በአካባቢው ነዋሪዎች ላይ ይንጸባረቃል። ታላቅ ወንድሟ በሩን ከፈተልን። ወጣትና ፈርጠም ያለ ጎረምሳ ነበር። ስታገኘው እጅግ ደስ አላት። በፈገግታ ፊቷን ገልጣ ወደ እሱ ሄደች፣ ሰላምታ ቀረበችለት። እሱ ግን ገና እንዳያት ፊቱ ተቀያየረ። በሰላም መመለሷ ያስደሰተው ቢመስልም ሙሉ አካሏን በሚሸፍነው ልብሷ ግን ሳይገረም አልቀረም። በፈገግታ ተሞልታ ወንድሟንም አክፋ ወደ ቤት ውስጥ ዘለቀች። ከሷ ኋላ ተከትዬ በመግባት ብቻዬን ሳሎን ውስጥ ተቀመጥኩኝ። እሷ ወደ ውስጥ ዘለቀች፣ በሩሲያ ቋንቋ ታወራቸዋለች። የሚያወሩትን ግን ማወቅ አልቻልኩም ነበር። በሂደት ግን ድምጻቸው ከፍ እያለ መጫጫህ ጀመሩ። ሁሉም በሚባል ደረጃ በዚህና በዚያ እየጮሁ ያዋክቧት ጀመር። ሁኔታው አላማረኝም። የሚሉትን በእርግጠኝነት አላወቅኩምና ምንም ማድረግ አልቻልኩም ነበር። በሂደትም ድምፁ እኔ ወዳለሁበት ክፍል እየቀረበ መጣ። አንድ ጎልማሳ ሰው ከፊት ሆኖ ሶስት ወጣቶች ወደ እኔ እየጠቆሙ መጡ። መጀመሪያ አስቤ የነበረውን ለልጃቸው ያቀረብኩትን የጋብቻ ጥያቄ ይቀበሉኛል ብዬ ነበር። ሆኖም ግን ወዲያው እንደ አውሬ ሰፈሩብኝ። በቅጽበትም ቡጢ፣ ጥፊ፣ እርግጫም አከታተሉብኝ፣ አሳረፉብኝም ለመከላከልም ሞከርኩኝ። ሰዎች እንዲደርሱልኝ ብዬ ጮህኩኝም፣ ማንም የደረሰልኝ አልነበረም። በመጨረሻም ደክሞኝ ወደኩኝ። ይህ ቤትም ለሕይወት ዘመኔ መጨረሻዬ ሊሆን ነው ብዬ አሰብኩኝ። ዱላው በዛብኝ። ለመሸሽ አሰብኩና በአይኔ የገባሁበትን በር ማፈላለግ ጀመርኩ። በሩን እንዳስተዋልኩም ወደዚያው ሮጬ በሩን ከፍቼ አመለጥኩ። ተከትለው አሳደዱኝ። በአካባቢው ብዙ ሰው ስለነበር በሰዎች መካከል ገብቼ ተሰወርኩባቸው። ከዚያም ትንሽ አርፌ ወደ ነበርኩበት ማረፊያ ሄድኩኝ። ከቤቱ ብዙ አይርቅም። ክፍሌ ገብቼ የደረሰብኝን ለማየት ሞከርኩ። ጥርሴና ከንፈሬ ደምቷል፣ ፊቴም በደም ተለውሷል፣ ከአፌ ደም ይፈሳል፣ ልብሴ ተበጣጥሷል። ታጠብኩኝም፣ ከነዚያ አውሬዎች ያስመለጠኝንም አላህን ሱብሓነ ወተዓላ አመሰገንኩኝ። ወዲያው ደግሞ የባለቤቴ ጉዳይ በሐሳቤ መጣብኝ። እንዴት አድርገዋት ይሁን? ፊቷ ድቅን አለብኝ። እኔን በደበደቡበት ሁኔታ እሷንም ደብድቧት ቢሆንስ አልኩኝ። እኔን በደበደቡበት ሁኔታ ይደበድቧት ይሁን? እኔ መቋቋም ያልቻልኩትን ዱላ እሷ በሴት አቅሟ እንዴት ትችላለች? ምስኪኗ ባለቤቴ በዱላ ብዛት እጅ እንዳትሰጥና አቋሟን እንዳትለውጥ ሰጋው።